ከእህቶች ለእህቶች ዓመታዊ ኮንፍራንስ ደረሰ። በየሳምንቱ ቅዳሜ ማታ ከምሽቱ አራት ሰዓት ጀምሮ በኤልሻዳይ ቴሌቪዥን ኔትወርክ በቀጥታ ስርጭት የሚተላለፈው ከእህቶች ለእህቶች የተሰኘው አገልግሎት በዓመት አንዴ በኢትዮጵያ በሚያደርገው ዓመታዊ ኮንፍራንስ ከኢትዮጵያና ከውጭ በሚመጡ አገልጋዮች የእህቶች ኮንፍራንስ በማድረግ የእግዚአብሔርን ሴት ልጆች ያገለግላል። በዚህ ዓመት ለተጠራንለት ዓላማ እንዴት እንኑር? በሚል መሪ ርዕስ አርብ ግንቦት 8 እና ቅዳሜ ግንቦት 9 2017 ከጠዋቱ ሁለት ሰዓት ከ30 እስከ 11 ሰዓት የሚቆይ የእህቶች ኮንፈራንስ አዘጋጅቷል። በዚህ ዓመታዊ ኮንፈራንስ በመሳተፍ እግዚአብሔር በአገልጋዮቹ ባስቀመጠው ጸጋ እንድትጠቀሙ በአክብሮት ተጋብዛቸዋል። ቦታ በወንጌል አማኞች የምርጦቹ 7000 ቤተ ክርስቲያን በሁለቱም ቀናት የምሳና የህብረት ጊዜ ይኖረናል። አገልጋዮች ፓስተር አዜብ ገብረ ኪሮስ ከአሜሪካ፣ ፓስተር ሮማን ኃይለ ኢየሱስ ከአዲስ አበባ፣ ወንጌላዊት ፍቅረ ኢየሱስ ባሻዬ ከሐዋሳ፣ ፓስተር ዲቦራ ማርዝ ዛሂ ከአሜሪካ፣ እህት አስተዋይ አምሳሉ ከአዲስ አበባ፣ ፓስተር በለጡ ሀብቴ ከአዲስ አበባ። ዘማሪዎች ዘማሪት አይዳ አብርሃም፣ ዘማሪት ፌቨን ከፋሲካ የአምልኮ ቡድን ጋር፣ የቦሌ አማንኤል ህብረት ቤተ ክርስቲያን የሽብሸባ መዘምራል። ለበለጠ መረጃ በ0912 40 1641 ይደውሉ። ራያችን እግዚአብሔርን የምትፈራ ትውልድን የምታስመልጥ ሴት ማስነሳት ነው። ከእህቶች ለእህቶች የእህቶች አገልግሎት